ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። በመቀጠልም አባ ገብረ ኪዳን ያስተማሩትን ትምህርት ላሰማችሁ። ነነ እምየ ማርያም ቤዛ ነሽ አሉ ለዓለም እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ወይ እንትን ቴዎድሮስ መድኃኒት ቤት አስቴር መድኃኒት ቤት ሲባል አይቆጥ እስቲ ድና እዚያ ባለመድኃኒት አቤት ኢየሱስ ብቻ ነው መድኃኒት ዝጋ በለው እስቲድና ሱማን አጥቅን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እንደው እኮ ይገርምሃል። ፓስተሩን እራሱን ተሻለ ብትሉት መድኃኒት ውጪ ተችሎኛል። የለም ኢየሱስን ውጣ ሆኖ። እንዲሁ እኮ አይደርስ እኮ ነው። እንዲሁ እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲው ገሪ ጥበብ ቤቷን እንደሰራች ድንቁርና፣ ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ። ሰባት ምሰሶ የድንቁርና ምሰሶ የቆምባቸው ሰዎች። እንዲሁ እኮ ይገርምሃል። መድኃኒት ነው ክርስቶስ ሶስት ጊዜ ያሳያችሁ። ዋ ኢየሱስ ውሃ የህይወት ውሃ ነው፣ ውሃ ጠጣው ሲል ነው። ውሃ በል። እኔ ህይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትበላ ነው? እንጀራ በልና። ክርስቶስ እስረኛ ነው፣ እስቲ ሲጨንቅ ፖሊስ አጠራ። ድንቁርና። ክርስቶስ ንጉስ ነው፣ እስቲ አልገዛም በልና መንግስት የሚያደርግህን ታያለህ። ንጉሴ ክርስቶስ ብቻ ነው በልና የፀጋ ለ የባህር ያለ ክርስቶስ ብርሃን ነው። እስቲ ባትሪ ያልወድና እንቅፋት ወግሮ ግሮ ሲጥል ይህ ድንቁርና አይደለም? ድንቁርና እኮ ነው። ሁል ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሞን ብርሃን ናት፣ ላቅሞ ባትሪ ባቅሞን ባትሪ እኮ ብርሃን ተብሏል። ተመልከቱ ማለት እኔም አባ ተባልኩ፣ እግዚአብሔርም አባ ይገርም አልኩ። አይከ ከፈውሱ አባ አባ ብለን የምንጠራበትን የልጅነት መንፈስ ሰጠና ተባለ። አብርሃምም አባት እግዚአብሔርም አባት፣ ከዚህ በላይ ቃል ስለሌለን ማለት ነው። ዳዊትም ንጉስ እግዚአብሔርም ንጉስ ዳዊት ውስጥ ጥሩ ነው እና ጅሬም ንጉስ እግዚአብሔርም ንጉስ በአንድ ስም ማለት ነው። እግዚአብሔር እንደዚህ ስለተጠራ ልብ ብላችሁ እግዚአብሔር እንደዚህ ስለተጠራ ሙሴም አምላክ እግዚአብሔር አምላክ ሙሴ የፈርዖን አምላክ ነው። ዘጻ ሰባት አምስት ላይ እግዚአብሔር አምላክ ሙሴም አምላክ አሁን ሙሴ እግዚአብሔር ነው አይደለም። እግዚአብሔርም ጌታ አብርሃምም ለሚስቱ ጌታ። ቅዱስ ጴጥሮስ ሳራ ባሏን ጌታ የትለው ነበር። ጌታ አሁን አብርሃም እግዚአብሔር ነው አይደለም። ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም። ቤዛዊት አለመባሏ ልንገራችሁ። እመቤታችን ቅድስት ድንግል ማርያም ቤዛው ናት። ለዚህ ነው ተስፋው የተባለች። ለምሳሌ በሔዋን ንጽህና እንዳይመካ ንጽህናዋ ፈርሷል ጾመኛ ናት ብሎ እንዳይመካባት እበላበላ በላ ብላለች። በአይኗ እንዳይመካ ጎንጅቷል። በድንግልናዋ እንዳይመካ ፈርሷል። በንጽሕናዋ እንዳይመካ ጎስቁሏል። ንዴተ ላዌ ገጥሟታል። ስለዚህ ምን ይደረግ ነው? ማንን ነው ተስፋ የሚያደርገው ነው? እሺ፣ እግዚአብሔርን ተስፋ ያደርጋል። ትክክል። እግዚአብሔር ተወልዶ የሚያድን ከሆነ እግዚአብሔር ከማን ይወለድ ነው? ሁላችንም እንደምናውቀው ትልቅ ሰው ሲመጣ ትልቅ ቤት ያስፈልጋል። ክቡር ሰው ሲመጣ ክቡር ቤት ያስፈልጋል። ንጹሕ እንግዳ ሲመጣ ንጹሕ ቤት ያስፈልጋል። ስለዚህ የሔዋን ዓይን ለአዳም ተስፋ አይሆነውም። የሔዋን እጅ ለአዳም ተስፋ አይሆነውም። የሔዋን ማይፀን ለአዳም ተስፋ አይሆነውም። የሔዋን እግር ለአዳም ተስፋ አይሆነውም። በለስን ለመብላት ተመላልሳበታለችና እጇን ተስፋ አያደርገውም። በለስን ቆርጣ በልታበታለችና አፏን ተስፋ አያደርገውም። በለስን በልታበታለችና ህሊናዋን ተስፋ አድርገው ጎስቁሏልና፣ ማንም ተስፋ አድርግ ሲባል ቅድስት ድንግል ማርያም ቃሊዎት ሲያሰማ ደላ በእሷ ምክንያት ነው የተወገደው፣ የራቀው። ይሄ ደግሞ ክሂደት ነው። በፍጹም ይሄ ያልገባቸው ሰዎች ግን ብዙ ይናገራሉ። ያልገባቸው ሰዎች ግን ብዙ ይናገራሉ። እግዚአብሔር ልቡና ሰጥቶ የመልስል አናፍርባትም። መቤታችንን ማይወድ ሰይጣን ብቻ ነው። ሰይጣን ብቻ አይወዳትም። ሰይጣን አያከብራትም። ሰይጣን አያመሰግናትም፣ አያድሳትም። ምክንያቱም የእርሱን ስራ ያፈረሰውን አካላዊ ቃል እግዚአብሔር ወልድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ ስለሰጠችን አይወዳትም፣ በፍጹም እሱም ማደሪያዎች አይወዷትም። ሰይጣን መቼም ሊወዳት አይችልም። ጥርጥር ሲዘሩ ክደ፣ ሲዘሩ፣ ሲሳደቡ፣ ሲነቅፉ፣ ሲዘብቱ እንኳ አላፈሩ። አንዳንድ ሰዎች ግን ያሳዝናሉ። ፊደል ቆጥረው ተብረው መጽሐፍ አንብበው መጽሐፍ ቅዱስ አንብበው ለቅድስተ ቅዱሳ ለድንግል ማርያም ክብር መስጠት አቅቷቸዋል። ስሟ ሲጠራ ደስ አይላቸውም በፍጹም ደስ አይላቸውም። ወደው አይደለም፣ ርኩስ መንፈስ ነው የሚጫወትባቸው። እግዚአብሔር ልብ ይስጣቸው። አንቺ ከሴቶች የተባረክሽ ነሽ። በቀጣይ ምንምረከተው አቦ